ሰላም ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬም ከእግዚአብሔር ቃል አንድ ስፍራ እናያለን። የምናይበት ዋናው ሀሳብ ምንድን ነው ካላችሁ የጌታችን የኢየሱስ ክርስቶስ ስም ስጠራ የሚናወጡ ሰዎች፣ የሚረበሹ ሰዎች፣ ይህን ስም መስማት የማይፈልጉ ሰዎች ምን አይነት ሰዎች ናቸው? ምን አይነት ሰዎች ናቸው? ምክንያቱም የኢየሱስን ስም መጥራት ከነሱ የሚነካው ነገር የለም። ከነሱ የሚቀንሰው ነገር የለም። የምናገረውም ግለሰብ በራሱ አንድ ቤት ነው የምናገረው፣ በራሱ ጊዜ ነው የምናገረው። ታዲያ ሰዎቹ ለምን ይናወጣሉ? ሰዎቹ ለምን ይታወቃሉ? ካላችሁ የሐዋርያ ስራ ምዕራፍ 16 ላይ አንድ ቃል አለ። እሱም አነባለሁ። እንዲሁ አለፍ ብዬ ነው ማነበው ከ16 ጀምሮ፣ 16 ከቁጥር 16 ጀምሮ። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም፣ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷን ጳውሎስና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮሁ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸጋሪና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝዝሻለሁ አለው። በዚያን ሰዓት ወጣ። የጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ ሹማምንት ፊት ጎተቷቸው። ወደ ገዢዎችም አቀርበው አሁን ስሙ የምንናገሩትን እነዚህ ሰዎች አይሁድ ሆኖ ሳለው ከተማችንን እጅግ ያናውጣሉ። እሺ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልን ልማዶች ይናገራሉ፣ አሉ ይላል። አያችሁ፣ ሟርትን ለመቀበል ችግር የለባቸውም፣ ድግምትን ለመቀበል ችግር የለባቸውም፣ ጥንቆና ለመቀበል ምንም አይነት ችግር የለባቸውም። የትኛውንም አይነት መጥፎ ነገር ለማድረግ ችግር የለባቸውም፣ ግን የኢየሱስ ክርስቶስን ስም መስማት አይፈልጉም። ምክንያቱም ትርፋቸው ያለው እዛ ውስጥ ነው አንድ ሰው ከዛ ከጨለማ ዓለም ወደ እግዚአብሔር መንግሥት በመጣ ቁጥር እነሱ በድግምታቸው እነሱ በመተታቸው እነሱ በጥንቆላቸው እነዚህ በሚሸጡና በሚጠጡ በሚበሉ ነገሮች የሚያገኙትን ገቢ ያጣሉ፣ የሚያገኙትን የገንዘባቸውን ምንጭ ያጡታል። ስለዚህ ማንም ወደ እግዚአብሔር መንግሥት እንዲመጣ አይፈልጉም። ከዚህ የተነሳ የተቻላቸውን ሁሉ ያደርጋሉ። ማሳሰር ካለባቸው ያሳስራሉ። መወንጀል ካለባቸው ይወነጅላሉ። ማወገዝ ካለባቸው አወገዝን እላሉ። ስለዚህ እውነታው ያለው እዚህ ጋር ነው። ኢየሱስ ክርስቶስ ስሙ ሲጠራ የሚያንቀጠቀጣቸው የእድሜ ባለጠጋ ሊሆኑ ይችላሉ። የሃይማኖት ባለጠጋ ሊሆኑ ይችላሉ። የሰው ቁጥር ብዛት ሊኖራቸው ይችላል። የፈለገ ነገር ቢሆን እውነተኛ የሆነው የኢየሱስ ክርስቶስ ስም ስጠራ የሚያንቀጠቀጣችሁ ሰዎች የሚያናውጣችሁ ሰዎች ይህን ስም መስማት አልፈለግም፣ ከዚህ ስም ጋር ህብረት የለኝም የሚሉ ሰዎች በሙሉ ከበስተጀርባቸው የሚሰራ ትልቅ አጋንንታዊ ጉልበት አለ። ትልቅ አጋንንታዊ ጉልበት አለ። ለዚህ ጉልበት ደግሞ መድኃኒቱ ምንድን ነው? በክርስቶስ ኢየሱስ ስም ማዘዝ ነው በክርስቶስ ኢየሱስ ስም ምድርቱን ለቆ እንዲሄድ አገሪቱን ለቆ እንዲሄድ ሰፈሩን ለቆ እንዲሄድ በኢየሱስ ክርስቶስ ስም ማዘዝ ነው። ስለዚህ ቅዱሳን ባላችሁበት፣ በምታገኙት እድል ሁሉ፣ በምታገኙት አጋጣሚ ሁሉ በዚህ ስም ይሄ መንፈስ ምድሪቱን የወረረ መንፈስ፣ የጥንቆላ መንፈስ፣ የመተት መንፈስ። ስለዚህ የተወደዳችሁ በክርስቶስ ኢየሱስ አምናችሁ የዳናችሁ የእግዚአብሔር ልጆች በምታገኙት አጋጣሚ ሁሉ በምታገኙት እድል ሁሉ ይሄንን መንፈስ ተቃወሙ፣ ይሄንን መንፈስ ተቃወሙ። ሚዲያዎች ላይ ሰዎች ምን አይነት ንግግሮችን እየተናገሩ እንደሆነ እየሰማችሁ ነው። ኢየሱስ ብዬ ገነት ከሚገባ ሌላ ስም ጠርቼ ሲኦል ቢገባ ይሻለኛል እያሉ ነው። ምክንያቱም እዛ ውስጥ የነሱ ገንዘብ አለ፣ እዛ ውስጥ የነሱ ንብረት አለ፣ እዛ ውስጥ የተጠሩለት ተልኮ አለ፣ ሌላ ከበስተጀርባቸው የሚሰራ ትልቅ ኃይል አለ። ስለዚህ በጌታ በኢየሱስ ክርስቶስ ስምና ስልጣን እኔም ጸልያለሁኝ፣ እናንተም ትጸልያላችሁ። እግዚአብሔር ኢትዮጵያን አሳልፎ ለወንጌል ይሰጣል። እግዚአብሔር አሳልፎ ምድሪቱን ለወንጌል ይሰጣል። እግዚአብሔር አሳልፎ ስልጣኑን፣ ወንበሩን አንቆ የያዘውን ሃይማኖት ብሎ አንቆ የያዘውን ምድሪቱን አጥብቆ የያዘውን እጅ የእግዚአብሔር ልጅ የኢየሱስ ክርስቶስ የትንሣኤ ጉልበት ይሰብረዋል። ስለዚህ በምታገኙት አጋጣሚ ሁሉ በምታገኙት ጊዜና ሰዓት ሁሉ ይሄንን ጸሎት ጸልዩ። እግዚአብሔር አምላክ ዘመናችሁን ይባርክ። ወንጌል ያሸንፋል።